ሰላም ጤና ይስጥልኝ እንዴት ናችሁ? እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን 15 የመጽሐፍ ቅዱስ እውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። ጥያቄ ቁጥር 1 በኖህና በእግዚአብሔር መካከል ያለው የቃል ኪዳን ምልክት ምን ነበር? ሀ ኮከብ፣ ለ ቀስተ ደመና፣ ሐ መርኳ መስቀል፣ መ አስሩ ትእዛዛት። አስር ሰከንድ አላችሁ። ትክክለኛው መልስ ለቀስተ ደመና የሚለው ነው። ዘፍጥረት 9:8:13ን ተመልከቱ። እግዚአብሔር አምላክም ለኖህ አለው፣ በኔና በእናንተ መካከል ከናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳኔ ምልክት ይህ ነው። ቀስቴን በደመና አኖራለሁ። የቃል ኪዳኔ ምልክት በኔና በእናንተ መካከል ይሆናል። ጥያቄ ቁጥር ሁለት የዳዊት ሚስት የሆነችው የንጉሥ ሳኦል ልጅ ስም ማን ነበር? ሀ አቢጌል፣ ለ ሊያ፣ ሐ ምርኳ ሜልኮን፣ መ ሜሮብ። 10 ሰከንድ አላችሁ። ትክክለኛው መልስ ከምርኳ ሜልኮል የሚለው ነው። አንደኛ ሳሙኤል 16:27 ን ተመልከቱ ዳዊትም ለንጉሥ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉስ ሰጠ ሳኦልም ልጁ መልኮን እንዳረለት ጥያቄ ቁጥር 3 የንጉስ ዳዊት አባት ማን ነው ሐ ሳኦል ለ ሳሙኤል ሐ መርኋ እሴ መ ሶሎሞን 10 ሰከንድ አላችሁ ትክክለኛው መልስ ሐመርኳ እሴ የሚለው ነው። አንደኛ ሳሙኤል 17:12ን ተመልከቱ። ዳዊትም የዚያ የፍራታዊው ሰው ልጅ ነበረ፣ ያም ሰው ከቤተልሔም ይሁዳ ስሙም እሴይ ነበረ። ጥያቄ ቁጥር አራት አብርሃምን የባረኮ የሳሌም ንጉስ ማን ነበር? ሐ ሶሎሞን፣ ለ ዳዊት፣ ሐመርኳ መልከ ጼዲቅ፣ መ ናቡከደነጸር 10 ሰከንድ አላችሁ። ትክክለኛው መልስ ከአመርኳ መልከ ጼዴቅ የሚለው ነው። ዘፍጥረት 14 18 19 ተመልከቱ። የሳሌም ንጉስ መልከ ጼዴቅም እንጀራና የወይን ጠጅን አወጣ። እርሱም የሉል የእግዚአብሔር ካህን ነበረ። አብርሃምንም ባረከው። አብርሃም ሰማይና ምድርን ለፈጠረ ለሉል እግዚአብሔር የተባረከ ነው። ጥያቄ ቁጥር አምስት የሳው ለወንድሙ ለያቆብ ምኑን ሸጠለት? ሀ ብኩርናውን፣ ለ ልብሱን ሐ መርኳ ወርቁን መስሙን አስር ሰከንድ አላችሁ። ትክክለኛው መልስ ሀ ብኩርናውን የሚለው ነው። ዘፍጥረት 25 31 33 ን ተመልከቱ። ያዕቆብን ብኩርናን ትሰጠኝ ዘንድ እስኪ ዛሬ ማልልኝ አለው። ኢሳውም ማለለት፣ ብኩርናውንም ለያዕቆብ ሸጠ። ጥያቄ ቁጥር 6 የሳሙኤል እናት ማን ናት? ሀ ራሄል፣ ለ ሳራ፣ ሐ መርኳ ሐና፣ መ ርብቃ። 10 ሰከንድ አላችሁ። ትክክለኛው መልስ ሐ መርኳ ሀና የሚለው ነው። አንደኛ ሳሙኤል አንድ ሃያን ተመልከቱ። ሕልቃና ሚስቱ ሃናን አወቃት፣ እግዚአብሔርን ማሰባት፣ ጸነሰችም። የመውለጃዋ ወራት በደረሰ ጊዜ ሃና ወንድ ልጅ ወለደች። እርሷም ከሰራዊት ጌታ ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ት ንጉሥ አካብንና ኤልዛቤልን ከኤልያስ ጋር ያነጋገረ ማን ነበር? ሀ ሳሙኤል ለአብድዮም ሐመርኋ ኢሳይያስ መ ኤርምያስ? አስር ሰከንድ አላችሁ ትክክለኛው መልስ ለአብዲዮም የሚለው ነው አንደኛ ነገሥት 18 16 17 ን ተመልከቱ አብዲዮም ሄዶ አካብን ተገናኘው ነገረውም አካብም ሩጦ ሄደ ኤልያስን ተገናኘው አካብም ኤልያስን ባየው ጊዜ እስራኤልን የምትገለባበት አንተ ነህን አለው ጥያቄ ቁጥር ስምንት ሁለቱ የምስክር ጽላት የተጻፉት በምን ላይ ነበር? ሀ ድንጋይ፣ ለ እንጨት፣ ሐ ሸክላ፣ መ ብራና። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ድንጋይ የሚለው ነው። ዘጸአት ሰላሳ አንድ አስራ ስምንትን ተመልከቱ። እግዚአብሔርም ከእርሱ ጋር በሲና ተራራ የተናገረውን በፈጸመ ጊዜ ሁለቱን የምስክር ጽላት በእግዚአብሔር ጣት የተጻፈባቸውን የድንጋይ ጽላት ለሙሴ ሰጠው። ጥያቄ ቁጥር ዘጠኝ ዳዊት የአባቱን በጎች ሲጠብቅ ምን ይመጣበት ነበር? ሀ አንበሳና ጅብ፣ ለ ነብርና ድኩላ፣ ሐ መር፣ ኋ አንበሳና ነብር፣ መ አንበሳና ድብ አስር ሰከንድ አላችሁ። ትክክለኛው መልስ መ አንበሳ እና ድብ የሚለው ነው አንደኛ ሳሙኤል 17 34 35ን ተመልከቱ ዳዊትም ሳውልን አለው እኔ ባሪያህ ያባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር ከመንጋውም ጠቦት ይወስድ ነበር በኋላውም እከተለው እና መታው ነበር ካፉም አስጥለው ነበር በተነሳብኝም ጊዜ ጉሮሮውን አንቄ መታውና ገድለው ነበር ጥያቄ ቁጥር አስር ኢያሱ ይህችን ከተማ ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን ያለ የትኛይቱን ከተማ ነበር? ሀ ኢያሪኮ ለ ቤተልሔም ሐ መርሃ ኢየሩሳሌም መ ከነዓን አስር ሰከንድ አላችሁ? ትክክለኛው መልስ ሃ እያሪኮ የሚለው ነው ። እያሱ ስድስት 26 27 ን ተመልከቱ በዚያችም ቀን እያሱ ይችን ከተማ እያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት እርጉም ይሁን ። መሰረቷን በበኩር ልጅ የሚጥል በሮቿንም በታናሽ ልጅ የሚያቆም እርጉም ይሁን ብሎ ማለ እግዚአብሔርም ከእያሱ ጋር ነበረ ስሙም በምድር ሁሉ ላይ ደረሰ ጥያቄ ቁጥር 11 የኖህ የሦስቱ ልጆች ሁሉ ታላቅ ማን ነበር? ሀ ያፌት፣ ለ ካም፣ ሐመርኳ ሴም፣ መ ከነዓን። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ያፌት የሚለው ነው። ዘፍጥረት 10 21 ን ተመልከቱ ለሴምም ደግሞ ልጆች ተወለዱለት እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነው ነው የኖህም ልጆች ያፌት ካምና ሴም ናቸው ጥያቄ ቁጥር 12 መጥምቁ ዮሐንስ በምድረ በዳ ምን አይነት ነፍሳትን ተመግቧል ሀ አንበጣ ለ ንብ ሀመርኳ ጉንዳን መ ቢራቢሮ 10 ሰከንድ አላችሁ ትክክለኛው መልስ ሃ አንበጣ የሚለው ነው። ማቴዎስ 3:4ን ተመልከቱ በዛም ወራት መጥምቁ ዮሐንስ በይሁዳ በምድረ በዳ እየሰበከ መጣ። ምግቡም የአንበጣና የጧዝ ማማር ነበር። ይህም የንሳና የወንጌል አገልግሎትን ያመለክታል። ጥያቄ ቁጥር 13 በብሉይ ኪዳን ውስጥ ያለው አጭር የመጽሐፍ ቅዱስ ክፍል የቱ ነው? ሀ ዩኤል ለ አብዲዮ ሐ መርኋ ዮናስ መናሆም አስር ሰከንድ አላችሁ። ትክክለኛው መልስ ለአብዲዮ የሚለው ነው። ትንቢት አብዲዮ ምዕራፍ አንድ ከቁጥር አንድ እስከ ሀያ አንድ ተመልከቱ። አንድ ምዕራፍ ብቻ የያዘ በኤዶማውያን በሚደርስ ቅጣትን ትንቢት የያዘ ሲሆን የአብዲዮ ራዕይ ከቁጥር አንድ እስከ ሀያ አንድ ተጽፏል። ጥያቄ ቁጥር 14 የዮሐንስን ራእይ መጽሐፍ የጻፈው ማን ነው? ሀ ዮሐንስ፣ ለ ዳዊት፣ ሐመርፎ ሉቃስ፣ መ ማቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዮሐንስ የሚለው ነው። የዮሐንስ ራእይ አንዳንድን ተመልከቱ። ኢየሱስ ክርስቶስን በመልአኩም አማካኝነት ወደ ባለሟል ወደ ዮሐንስ የላከው ራእይ ይህ ነው። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ባየው ሁሉ መሰከረ። አምስት የኢየሱስን መወለድ ያበሰረ መልአክ ለማርያም የተገለጠ ማን ነው? ሀ ሩፋኤል፣ ለ ፋኑኤል፣ ሐ መርሃ ሚካኤል፣ መ ገብርኤል። አስር ሰከንድ አላችሁ። ትክክለኛው መልስ መ ገብርኤል የሚለው ነው። የሉቃስ ወንጌል ምዕራፍ አንድ ከቁጥር 26 እስከ 38 ተመልከቱ። ቅዱስ ገብርኤል እመቤታችንን እንዳበሰራ፣ በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆኑ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ውድ የእግዚአብሔር ቤተሰቦች ከአስራ አምስቱ ጥያቄዎች ስንት መለሳችሁ? በጥያቄዎችስ ምን ያህል ተጠቀማችሁ? ኮሜንት ላይ አስቀምጡልን።